አንቺ አምጪ ወይኔ ልጄን ገደላት በሰላም ተገላግላለች እንደ እጇስ እጇ ምንድን ነው የምታደርገው አተነፍስም ገሏታል ናውጣ ለምን ትመጣለህ ሚስቴን ነርስ መኪና አስመጪልኝ ነርስዬ ናውጣ

ምናም ብዬ አስተናግጃ ጊቢ ምናምን ነገር አልኳትና፣ ስልክ ሲም ማውጫ ምናምን እየታገልኩ ነበር፣ ሲም ለማውጣት። እንደዚህ አይፎን አይደለም እንዲህ ስልክ ምናምን። አዎ አይፎን አለ። ለማንኛውም አንድ ቀን በሲም ማውጫ የሰዩት እንዳያልፍብህ፣ ምናለች። እንዲ አይፎንም እኮ በሲም ማውጫ ምናምን ያወጣል ምናምን አልኳት። እኔ ደግሞ አዎ ይኖራሉ፣ የኔ ዲጂታል ነው፣ ለዛ ነው። እሺ

እዚህ ማውጫ እኔ እናገኛል ሰንጎ መገን የመሰለች ልጅ አባ። ሰላም ነው። ጤና ይስጥልኝ። እንኳን በሰላም ወደ ቢሮአችሁ መጣችሁ። የምን ፈልጋችሁ ነው? መኪና፣ ግሮሰሪ ምንድን ነው የፈለጋችሁት? በሌለ ቤት ባለ አምስት መኝታ ባለ ስድስት ከአምስት ነው የሚጀምረው፣ እስከ አስራ ዘጠኝ መኝታ ድረስ። አንድ ክላስ ነው የፈለግነው። ባለ አንድ ክላስ ንቀት ነው እዚህ ድረስ። ባለ አንድ ክላስ። ሳያችሁ፣ ወጣቶች ናችሁ። ግን ቤቷ በጣም የምታምር ቤት ስለሆነች ከብዙ ወጣቶች እንዲ መጭ ለፋ አድርጋ መጥቷል። በቃ ቡና

እንደዚህ ቁጭ ብለህ አርተህ ሳጨርስ እዛ ጋር ጓደኛ ምግብ ሰርቶ ይጨርሳል። ዞር ብለህ እዚህ ጋር ምሳ ትበላለህ። አየር ላይ አንድ መኝታ ነው ያላችሁኝ። ነው ነው ቤቱ ነው። ዞር በል

እዚህ ጋር የግል ትምህርት ቤት ማስተማርና አስጠላ። ህጻናቶቹ ተማሪዎች በእንግሊዘኛ አልትለንም እንደ ጉድ ሞርኒንግ ስቱደንትስ ኦኬ ተማሪዎች፣ ይኸውላችሁ እኔ እንግሊዘኛ አልችልም እና እንግሊዘኛው እን ትንሽ ቀነስ እና ሁለተኛ ክፍል ቅድም ሲያሙኝ ነበር። እንደገና ለዳይሬክተሩ ተቋማ አዳርሽት በእንግሊዘኛ መጽሐፍ አሳትም፣ በአጭር ጊዜ ውስጥ አስረክብ፣ አለበለዚያ ትባረራለህ እያለኝ ነው። ታዲያ እንዲሁም በተባረርክ በጣም አስጠልተኛል፣ አስጠልተኛል። ግድ አለኝ እዚ፣ እዛ ስንት ጡንቶ የሚጠቡ ህጻናቶች አሉ። እኔን ፍለጋ የቆጡን አውርድ ብላ የብብቷን ጣለች። የዛሬው ትምህርታችን፣ ትምርታችን ይሄ ማለት እኛ አማርኛችንን አጥብቃን ካልያዝን፣ እንግሊዝ እንግሊዝ ካልን እንወርቃለን፣ እንሸነፋለን። አይመለከተንም። የአንተ አንተ ሳብጀክት እንግሊዘኛ ነው። በአማርኛው ላይ እንዳታናግረን አንተ። ይጻ ልጅ አይደል አንዴ። ባላ ይጻ ልጅ አይደለም። ሁለተኛ ክፍል ተማሪ ይጻ ልጅ አይደለም። ኤው ለኝ አይልና ማስቲካ፣ ባልተናስኪ ማስቲካ ልብላ፣ ማስቲካ። ኧረ አንተ እራስህ ማስቲካ ብላበት ይልና እና እንደ ህፃናቶች አትላችሁ እንዴ? ህፃናቶች አይደለንም። ይሄ ለዳይሬክተሩ እንንገር። ዝም ባላ አንተ፣ እንጫት የሆንክ ልጅ ና፣ ለዳይሬክተሩ ነው ለተንመታለህ። ቤሉ ነው ያሩት በቃ፣ በእናታችሁ እንግሊዘኛ አልችልም፣ ምንም አውቀው ነገር የለም አልኳቸው። ለምን ብቻ በቃ እንናገራለን እኛ ተመለስ። ወ ወዴት ነው የምመለሰው? የት ነው ታዲያ? ወንድሜ ታሞ ተኝቷል። በእናትህ በቃ መግባት አይቻልም። ማልገበው ዛሬ እረፍት ነን ወጣናል ቲያውን እኮ ነው ቁርስ ልበለ ሄድኩት እና እናንተ ታዲያ አገኘሁ ብላችሁ ታግባሳብሳላችሁ እና በር ስማ